በህይወታቸውና በትዳራቸው ደስተኛ ሲኖሩ የነበረው መራዊትና ናሆሜ ዛሬ ላይ ከባድ ችግር ገጥሟቸዋል። የናሆሜ እናት የመራዊትን ህመም ሰማች፣ በጣም ተናደደች። ስሜታዊም ሆና ጥላቸው ሄደች። ሰላም ሰላም! ወድና የተከበራችሁ ውድ ቤተሰቦች የሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል 98ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደርችሁ ታበረታቱ ይዘን በአክብሮ ትጠይቃለሁ። መራዊት ምን ገጠማት የሚለውን አብረን የምናይ ይሆናል። ክብሮም እና ሰኒ በጣም ደስ የሚል ፍቅር ላይ ደርሰዋል። ክብሮም ዛሬ ላይ በምሳ ሰዓቱ ሰኒ ስራ ቦታም ሄዶም ነበረ እሷም ምሮጣ ትመጣለች ደግሞ እዚህ ጋር ምን ትሰራለክ ብላም ትለዋለች ናፍቀሺ ነው የመጣሁት እየናፈቅሺ ነው በጣም እየናፈቅሺ ነው ምን አድርገሺ ነው ምን አብለተሺ ነው ምን አቀምሰሺ ነው እያላትም ነበረ ማ እኔ እያለች እሷም እንግዲህ ቀልዷን ቀጠላለች። በዚሁም አጋጣሚ እያወሩና ፍቅራቸውን እየተገላለጹ እያለ ምሳ በላሽ እንዴ ብሎ ይላታል? አዎ አሰሬ ጋብዞኝ በልቻለሁ ብላም ትለዋለች ግን አሰሪሽ ትልቅ ነው ወይስ እንዴት ነው እድሜያቸው፣ እያለም ሲል ምን ማለት ነው እንዴ፣ ቅናትም ተጀመረ ማለት ነው እያለች ትለዋለች። ማ እኔ እኔም አልቀናም። ለማንኛውም መራትሽን ተጠንቀቂ፣ ለመጠንቀቅ ብዬ ነው እያለም ሲል እንግዲህ እንግዲህ ገብቼ እጁን አልሰብረለትም እያላትም ነበረ። በዚሁም አጋጣሚ በወሬያቸው መካከል አሰሪዋ በመስኮቱ ላይ በፎቅ ላይ ሲያያትም ነበረ። እሷም ዞር ብላ ስታየው ይገጣጠማሉ። በጣም ትደነግጣለች። ወይኔ ጉድ አሁን ምን ይዋጠኝ አሰሬ ፎቅ ላይ በመስኮት እያየኝ ነው እያለችም ትለዋለች። ክብሮምም ደንግጦ የታለ የታለ እያለ ሲል ነበረ። አሁን ከዚህ ጋር ሄድ እሱ ከእህቴ ጋር ስለሚግባቡ አሁን ያለውን ነገር እያንዳንዱ ለእህቴ ይነግራታል ብላ በጣም ተጨነቀች። እሱም ተጨነቀ። ሰኒ ስትጨነቅ ክብሮምም አብሮ ተጨነቀ። ለማንኛውም ሂድ እኔ እንደሚሆን አደርጋለሁ አስተካክለዋለሁ፣ ብላ እሷም ይሄዳል እሱም ይሄዳል፣ እሷም ትሄዳለች። በዚሁም አጋጣሚ ምን እንደሚፈጠር እንግዲህ እናያለን። መራዊትና ናሆሜ ምን ገጠማቸው የሚለውን የናሆሜ እናት እቤት ድረስ ዛሬ ላይ መታም ነበረ። ባለፈው ልጅ ልጅ እያለችም ነበር። ዛሬ ላይ ግን እቤት ድረስ መታ። ቡና እየጠጡ አንዳንድ ቀልዶችን እየተቃለዱም ነበረ በዚሁም አጋጣሚ እንግዲህ የናሆሜ እናት ሁላችንም ልጅ እንደምትፈልግ እናውቃለን። ምን አለ አንድ ልጅ ወልድክ ብታሳየኝ እያለችም ስትለውም ነበረ። በዚሁም አጋጣሚ ርዕስ ቀይር እያለም ሲላት ነበረ። ናሆሜ ምን ማለትክ ነው? ቀለድህ ማለት ነው እያለች እሷን በጣም ተናዳበት። እኔ ብትወልድ ባትወልድ የራስ ጉዳይ፣ ዓይንህም በዓይነት ታያለህ ብዬ ነው እንጂ ብላም ትለዋለች አይኔም በአይኔ የማይበት መስተዋትም አለ ስልኬም አለ፣ እያለ ሲቀልድባትም ነበረ። በዚሁም አጋጣሚ እየቀለደባት እያለ መራዊት ናሆሜ፣ ካዝ ከሆነ ወዲያ መደበቅ አልችልም እውነታዊን ነገራት ብላም ትለዋለች። መራዊት ይሄ ቢቆያ ይሻልም ብሎ ሚላታል እሱም፣ ነገር ግን አልችልም በማለት ለመንገር ወስናለች። የነሆሜ እናት ነገሩ አልገባትም። ምንድን ነው ልጄ ምንድን ነው የምትነግሩኝ? አረገዝሽ እንዴ ብላ እሷም ደስቷን በደስታ እልል ትላለች። ነገር ግን ያ አይደለም ማሚ፣ ቁጭ በይ ብሎ የሚያስቀምጣትና ያለውን ነገር ይነግሯታል። እኔ የልብ በሽተኛ ነኝ የልብ ታማሚ ነኝ፣ መውለድማ አልችለው፣ በዛም ምክንያት ነው ብላ መራዊት ትነግራታለች። ምን ብላ የናሆሜ እናት በጣም ትደነግጣለች። ጥላቸውም ትሄዳለች። ናሆሜ ተከታትሏት ይሄዳል። ማሚ፣ ሁሉን ነገር ተነጋግረን መፍታት እንችላለን። ለምንድን ነው እንደዚህ የምትሆኝው? አሁን መራዊት ውስጥ ምን ትልሻለች? እያለም ሲላትም ነበረ። በዚሁም አጋጣሚ ለምንድን የደበቃችሁን? ለምን ልትደብቁኝ ቻላችሁ? እያለች እሷም የተናደደችበት ምክንያት ትነግረዋለች። ለማንኛውም ሁሉም ነገር ቀስ ብሎ ይስተካከላል በማለት እንግዲህ እናቱን አባብሎ ወደ ቤት ይዟትም ይሄዳል። እቤትም ተገባች በኋላ ተመራዊት ጋር አንዳንድ ነገሮችን ለማውራት ሲሞክሩ ነገር ግን ሊያስወራት አልቻለም። ወደ ቤት የመለስከኝ ላወራ መሰለኝ። ለማንኛውም አንተ ውጣልኝ ከእሷ ጋር አንዳንድ ነገሮችን ማውራት እፈልጋለሁ ብላም ትለዋለች። ለምን ብቻችሁን እኔ ሳብሬ ብሆን ይላታል። አይሆንም ውጣም ስትለው፣ መራዊትም እንግዲህ እንዲወጣ ታደርገዋለች። ይወጣል። በዚሁም አጋጣሚ ለመራዊት በቃ ይህ ምንም አይደለም፣ ግን ለምን እስከ ዛሬ ደስ ደበቃችሁኝ? እኛ ኮ ቤተሰቦቻችሁ ነን። በማለት አሁን አንድ ቃል ትገቢልኛለሽ እሱም ድል ያለ ሰርግ ደግስ ድሻለሁ ከዛ ወዲያ ልጅ ትወልጅልኛለሽ፣ ቃል ግቢልኝ ብላም ትላታለች። እሽ አደርገዋለሁ፣ እና ናሆሜን በጣም ነው የምወደው፣ ከሱ ጋር ተለይቼ መኖር አልችልም በማለት ቃል ትገባላታለች። ይህ መልስሽን ሌላ ቀን እጠብቃለሁ በማለት እሷም ትነሳለች። ናሆሜም ሊሸኛት እንግዲህ በዚሁ ጁስ ቤት ጋብዟትም ነበረ። አንዳንድ ነገሮችን ከሱ ጋር እያወሩም ነበረ። እንግዲህ በዚሁም አጋጣሚ ጽናት አባቷም ደውሎ ነበረ። አባቷም ሲደውል እንግዲህ ጉፋን እንደያዘውም ይነግራታል። እሷም እንግዲህ ማሮንም ቆራርጠ ከሻይ ጋር እያረክ ጠጣ እያለች እያወራችው እያለ ኪራ ይመጣል። ኪራም ሲመጣ ኪራ መጣ አውራው ብላ ለኪራ ስልኩን ትሰጠዋለች። ኪራም እንግዲህ ከጽናት አባት ጋር አንዳንድ ነገሮችን እያወራ፣ በዚሁም አጋጣሚ አትመጡም እንዲህ ብሎ ይላቸዋል። እሺ እንመጣለን፣ አንድ ቀን አስተካክለን እንመጣለን በማለት ስልኩን ይዘጋል። እሺ ብሎ አሁን አባብ ጋሼ እንድትመጡ እያለን ነው፣ መቼ ለምን ሄደው ብሎም ይላታል። አንተ ዝግጁ ስትሆን ብላም ትለዋለች። አንቺ ተተዘጋጅሽ፣ አንቺ የሄድሽበት ለመሄድ እኔ ሁሌም ዝግጁ ነኝ ብሎ ይላታል ኪራ። እሺ በቃ ሁሌ ማፈቅረ ካለው በማለት እንግዲህ ፍቅራቸውን ተገላልጸው ምግብ እንብላ ብለው ወደ ቤት ይገባሉ ወደ ቤትም ሲገቡ ቤት ተከታትለው ትሄዳለች በረንዳ ላይ እየጠበቀችውም ነበረ ጽናትንም በቃ ምንም ተስፋ አስቆረጥሽኝ እባክሽ እሱ ታሁን ወዲያ ከአንቺ ቆርጧል እናትሽ ቤት ሂጂ እያለቻትም ስትላትም ነበር ነገር ግን መቼም ፈቃደኛ አልሆነችም ያለ ኪራ መሄድ አልችልም ብላ ብላታለች እንግዲህ ግን እኔ ያበድኩት እኔ ነኝ አንቺ ነሽ ስትላትም፣ እንግዲህ ቤቲ ብድ ሲሏት አትወድም። በዚሁም አጋጣሚ እኔ አላበድኩም እያለች ጩኸቷን ቀጥላለች። ጽናትም እንግዲህ ጮኸሽ ውጣለሽ ብላ ጥላትም ሄዳለች። ታኪራ ጋር ምግብ ሊበሉ እያቀራረቡ እያለ ትመጣለች። ቤቲ ኪራዬ ልታጎርሰኝ ነው። እኔ እኮ በረንዳ ላይ ቁጭ ብዬ ስጠብቀ ነበር ዛሬ አላገኘሁህም ብላም ትለዋለች። አይ አንቺ ሂጂና ከሊና ጋር ብይ ይላታል። አልፈልግም ሌላ እኔን አታበላኝም፣ አንተነ ከምታጎርሰኝ ሌላ ለራሷ ብቻ ነው የምትበላው ብላም ትለዋለች። እና ለራስሽ ብይ ብሎም ይላታል። አይ እኔ ለራሴ የተበላው ልብስ ይቆሽሻል ብሎ ብላም ትለዋለች። እንግዲህ በዚሁም አጋጣሚ ጽናት ትመጣለች። ውይ ቤት ይመጣሽ እንዴ አንቺን መድኒት ሰዓትሽ ስለደረሰ ግዴታ መብላት አለብሽ፣ ሳህን ላምጣልሽ ብላም ስትላት፣ እንግዲህ አይ እኔ አልፈልግም ከእናንተ ጋር ከኪራዬ ጋር ነው አብሬ የምበላው ኪራዬን የሚያጎርሰኝ ብላም ትላታለች። ኪራም እንግዲህ እኔ እኔ አላጎርስሽም እያለ እንግዲህ እሱን ፊት ነስቷትም ነበረ። ነገር ግን ጽናት ለኪራ ቤቲ የመድኃኒት ሰዓቷ ስለደረሰ ግዴታ ምግብ መብላት አለባት፣ በቃ አንተ አጉርሳት ብላም ትለዋለች። አንቺስ ብሎም ሲላት አይ እኔ ወደ ክችን ሄጄ እበላለሁ ብላም ትለዋለች። አይ አይሆንም በፍጹም መጀመሪያ ሁለሷ አላ ጉርሳትና ከዛን ወዲያ እኔናንቺ አብረን እንበላለን ብሎም ይላትና ጽናትም እሺ ብላ የከፋት መስሏት ወደ ክችን ትሄዳለች። እንግዲህ በዚሁም አጋጣሚ እንግዲህ ሊናም በጣም ተናዳም ነበረ። እሱ ምንድን ነው የተናደደችበት ምክንያት እንግዲህ መዋባቢዋን የምትዋብበትን እንግዲህ አንዳንድ ነገሮችን ቤቲ ጥላባታለች። በምትፈልግበት ሰዓት አላገኘችውም። የት ነው ብላም እየፈለገች እያለ ምንድን ነው የምትፈልጊው ሲሏት እንግዲህ እየጠፋባትን ነገር ነግራችኋለች። እሷን ጠይቂያት፣ ቤቲን ጠይቂያት እያለቻት ጽናት ስትጠይቃት እንግዲህ ቤቲ ምግብ መስሏት ስትቀምሰው አይጣፍጥም፣ ነገር ግን ተበላሸ ብላው ቆሻሻ መጣያ ውስጥ እንደጣለችው ትነግራታለች። በጣም ትስቃለች። ጽናት ትስቂያለሽ አይደል ውድ እንደሆነ ብታቂያ ትስቂም ነበር ብላም ትላለች። ሊና እገልሻለሁ፣ ምነው መርዝ ሆኖ በገደለሽ እያለቻት እሷንም ስትረግማትም ነበረ። በዚሁም አጋጣሚ ሊና ኃይለኛ ሆናለች። ክብሮሜ አንዳንድ ነገሮችን እያወራ ነበር ታባቱ ጋር። ነገር ግን እሷ ሁሌም እየተከታተለች ታዳምጠዋለች። የሰማችውን ነገር ደግሞ መያዝ አትችልም። መለስ ብሎ ሲያይ እሷ እያወራ እሱ እያወራ እሷ ከኋላ ቆማለች። ምንድነው እዚህ ጋ ምን እያደረግሽ ነው ብሎም ሲላት አይ ክጀም ምግብ እየሰራሁ ነበር፣ ግን አየር ሲያጥረኝ ወደዚህ መጣሁ ብላም ትለዋለች። ይሄ ነገር ሽን ግን ምታቆሚ ጥሩ ነው ብሎ ጥሏት ይሄዳል። በዚሁም አጋጣሚ እንግዲህ ተሯሯጣ ሄደ የት ነው የተናገረችው፣ ለጽናት ነው ለስለ ክርብሮሜ አንዳንድ ነገር ልንገርሽ ብላም ስትላት፣ እንግዲህ ታሱ ህይወት ውጪ ስለነሱ ምንም ነገር አታውሪኝ ብላም ትላታለች። ነገር ግን አሁንም ደግማ ትነግራታለች። ማንም ስለ እሷ የእሷ ኖሬ ሊቀበል አልቻለች። ሰኒ መጣ ነበረ። ሰኒ ጋም ተከታትላ ሄዳ ስለ ክብሮሜ የምታውቂው ነገር አለሽ ብላም ትላታለች። ምንድን ነው? ማን እንዳሳደገው አባት እንዳሌለው ታውቂያለሽ ብላም ስትላት አዎ አውቃለሁ፣ እናቱ እንዳሳደገችው አውቃለሁ። ነገር ግን ስለሱ ምንም አይነት ነገር እንድታወሪኝ አልፈልግም ብላም ትላታለች። አይ አባቱ አለ፣ አባቱን በስልክ ሲያወራ ሰማው ብላም ትላታለች። ቢኖር ስታዲያምን አስጨነቀኝ። ሁለተኛ ስለሱ አይነት ነገር ምንም ነገር እንዳታወሪ ብላን ጠላት ትሄዳለች። ሌላም እንግዲህ በዚሁ አጋጣሚ ምን ነው ግን እዚህ ቤት ያሉ ሰዎች ስለ የእኔን ነገር ምን ነው ይቀበላሉ? እያለች እንግዲህ በጣም ተበሳጭታም ነበረ። በዚሁም አጋጣሚ ጽናትና ኪራ የነበረው ፍቅራቸውን እንግዲህ እኔ መቼም ቢሆን እንኳን አሁን እንደዚህ ሆና ቤቲ እንኳን እንደዚህ አብዳ በደህናነቷም እንደማልወዳት ታውቂያለሽ ፂ መቼም ቢሆን ያንቺው ነኝ በማለት እንግዲህ እሱም ሞራን ሰጥቷታል፣ ሞልቷታል ማለት ነው። አደራክን ማንም እንዳይወስድብኝ አንተ እያለች እንግዲህ እነሱም ወደ ርስ ደስታቸው የተመለሱ ይመስላሉ። መራዊት ወደ ሰኒ ቤት ሄዳ ነበረ። ሰኒም ቤት ሄዳ እንግዲህ የተፈጠረውን ነገር እያንዳንዱን ነገር ለሰኒ ትነግራታለች። የናሆሜ እናት መታ ነበረ ነገር ግን በሽታ እንዳለ የልብ ታማሚም እንደሆንኩ ነገርኳትኝ። ምንም ልትቀበለኝ አልቻለችም። አሁንም እንደማትቀበለኝ ነው አትቀበለኝም እያለች አንዳንድ ነገሮችን እያወራቻት እያለ ቀስ ብለን የሚሆነውን ነገር እናደርጋለን፣ አይዞሽ፣ ምንም ነገር አታስቢ እያለቻት እያጽናናቻትም ነበረ ሰኒ በዚሁም አጋጣሚ መቼም የምትቀበለኝ አይመስለኝም፣ በጣም ተናዳለች ብላም እንግዲህ ለማንኛውም እዚህ ማደር ጭር ያለበት ቦታ ነው። ፈልገው እዚህ ነው ማድረው ስትላትም እደሬ ትላታለች። መድኒት ስትላት መድኒት አላመጣሁም ብሞትስ ብላ ተስፋ ስተ መቁረጥ ድረስ ደርሳለች። ለማንኛውም እዚህ ጋር ተኝተች ጠብቂ፣ መድኒትሽን ሄጅ ያመጣለው ብላ አስተኝታት ሄዳ ነበረ። ነገር ግን መራዊት ውሃ ሲጠማት ውሃ ለማምጣት ስትነሳ እያዞራት ያው፣ ስለተናደደችም ትንሽ ነገር ስለሚበቃት አዙሯት በዛው በተኛችበት ተመልሳ ወድቃለች። ማንም ቤት ውስጥ የለምም ነበረ። ውድ ቤተሰቦች ድራማው ያበቃው እዚህ ጋር ነው። ቀጣዩ ምን ይሆን፣ መራዊትስ እንዴት ትሆን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም፣ ሆኑልኝ። ባይ ባይ